ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ አንድ ነገር ልበላችሁ ረጋ ብላችሁ ለተወሰነ ደቂቃ አስቱኝና አዳምጡኝ አለማንበብ አለመጻፍ እንዲሁም ደግሞ ቴክስት አለመጻፍ በእናንተ ላይ ያደረሰውን ተጽዕኖ የደረሰበት ሰው ብቻ ያውቀዋል ምናልባት ብዙዎቻችን እናነብ ብንጽፍ ይሆናል ነገር ግን በልጅነታችን ማንበብና መጻፍ ስለቻልነ ያን ያህል ትርጉም ላንሰጠው እንችላለን። ነገር ግን ብዙዎች እህት ወንድሞቻችን ደግሞ በልጅነታቸው ይህ መማር አለመቻላቸው ወይም ማንበብና መጻፍ ባለመቻላቸው እዚህ ደርሰው ዛሬ ያሉበትን ሁኔታ በእያንዳንዳቸው አንደበት የምትሰሙት ይሆናል። የብዙዎች ችግር የሆነው አለማንበብና አለመጻፍ በተለይ ደግሞ ከልጅነታቸው አልፈው በአዋቂነት እድሜያቸው ላይ በደረሱበት ደረጃ ላይ አንድን ተግባር ለማከናወን በሚፈልጉበት ሰዓት አለማንበብና ለመጻፍ ባለመቻላቸው ብቻ የተሰማቸውን የበታችነት ስሜት ቁጭ ብለው ጓዳቸው ውስጥ በማልቀስ ብቻ ራሳቸውን ዝቅ አድርገው የሚኖሩ ብዙ እህቶች፣ ወንድሞች አሉ። ስለዚህ እነሱን እናግዛቸው ዘንድ ባሉበት ሆኖ በኦንላይን ነው በሳምንት አምስት ቀን ከሰኞ እስከ አርብ እራሳቸውን ራሳቸውን ይለውጡና ትናንት ከነበረባቸው የጨለማ አዘቅት ውስጥ ወጥተው ወደ ብርሃን ይቀላቀሉ ዘንድ ማንኛውንም ነገር በማንበብና በመጻፍ እንግሊዘኛን፣ አማርኛን፣ ሌሎችንም ቋንቋዎች በግልጽ ለማወቅ የረዳቸው ዘንድ ባሉበት ሆኖ በኦንላይን እጃቸው ላይ በሚገኝ ስልክ ብቻ በሳምንት አምስት ቀን ከሰኞ እስከ አርብ እያስተማርን እንገኛለን። ስለዚህ እናንተም ይህ ቪዲዮ የደረሳችሁ ሁሉ ላይክ እና ሼር እያደረጋችሁ ለወዳጅ ዘመዶቻችሁ፣ እህቶቻችሁ እና ወንድሞቻችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ እንጨላችሁ የመጣሁት አማርኛ ፊደላትን ማንበብና መጻፍ መለየት ምን ይመስላል? ከሃ እስከ ረ ያሉ ፊደላትን እያንዳንዱን እናያለን። እናንተም ረጋ ብላችሁ በመከታተል እያንዳንዱን ልዩነቱንእና ምን አይነት መልእክት እንደሚያስተላልፍ እያንዳንዱ እናያለን ማለት ነው። አሁን ከመጀመሪያው ስንሄድ እዚህ ጋር የመታዩቸው በከለር የተለያዩበት ምክንያት አላቸው። አንደኛ ፊደሎች ምንም አይነት ቀለበት ቅጥያ የላቸው። ሁለተኛ ፊደሎች ደግሞ ሁሉም በቀኝ በኩል ቅጥያ ይኖራቸዋል። ሶስተኛ ፊደሎች በቀኝ በኩል ሸፋፋ ይኖራቸዋል። አራተኛ ፊደሎች አብዛኛዎቹ ቀኝ እግራቸው የረዘመ ይሆናል። አምስተኛ ፊደሎች ሁሉም ቀለበት አላቸው። ስድስተኛ እና ሰባተኛ ፊደሎች ደግሞ የራሳቸው የሆነ መለያ ባህሪ ይኖራቸዋል። እንደ ፊደላቱ የተለያየ ቅርጽ ይኖራቸዋል። ነገር ግን እዚህ ጋ ባህሪያቸውን ካየነ ወይም ቅርጻቸውን ካየነ በሁለተኛ ደረጃ ደግሞ ድምጻቸውን ስናይ ሁለተኛ ፊደሎች ወይም አንደኛ ፊደሎች ከሃ በስተቀር አንደኛ ፊደሎች ከሃና ከአ በስተቀር አ የሚል ወደ ውስጥ የሚጠራ አጭር ድምጽ ይኖራቸዋል። አ የሚል ማለት ነው። ሁለተኛው በቀኝ በኩል ቅጥ ያላቸው ፊደሎች ደግሞ ኡ የሚል ሁለተኛ ድምፅ አፋችን ጠበብ በማድረግ የምንጠራቸው ሁለተኛ ድምጾች ኡ የሚል ድምጽ አላቸው ማለት ነው። ሶስተኞች ደግሞ ቀጠን ያለ የሴት ድምፅ ያላቸው ኢ የሚል ረጅም ድምጽ ይኖራቸዋል። አራተኞቹ አ የሚል አፍ የሚያስከፍት ሙሉ ለሙሉ አፋችን ከፍተን የምንጠራቸው አራተኛ ድምጾች ናቸው እንዲሁም አምስተኛዎች ኤ የሚል ስድስተኛ ሶስት ማለት አምስተኛ ድምፅ ኤ የሚል ጠበቅ ያለ ድምጽ ይኖራቸዋል ስድስተኞቹ ደግሞ እ የሚል አጭርና ወፍራም ድምጽ ይኖራቸዋል እንዲሁም ሰባተኞቹ ደግሞ ኦ የሚል ከሁለተኞቹ ለየት የሚያደርጋቸው ኡ እና ኦ ኦ ሰባተኞች ናቸው ከዚህ ጋር መያዝ ያለባችሁ ነገር ምንድን ነው? አንደኛ ድምጾች ከአራተኛ መለየት መቻል አለብን። ሶስተኛን ከስድስተኛ መለየት መቻል አለብን። እንዲሁም አንደኛን ከአምስተኛ መለየት መቻል አለብን። በጣም ትልቁና አብዛኞቹ ማንበብና መጻፍ እየሞከሩ ነገር ግን በግልጽ ማወቅ የተሳናቸው እዚህ ጋር ነው። ስለዚህ አንደኛ ፊደሎች አ በሚል ድምፅ ሲኖራቸው አራተኞቹ አ በሚል ድምጽ ነው የሚኖራቸው። እንዲሁም ሶስተኞቹ ኢ የሚል ጠበቅ ያለ ድምጽ ሲኖራቸው ስድስተኞቹ ደግሞ እ የሚል ለቀቅ ያለ ድምፅ ይኖራቸዋል ማለት ነው። ሁለተኞቹ ኡ ሲሆኑ ሶስተኞቹ ማለት ሰባተኞቹ ደግሞ ኦ የሚል ድምጽ ይኖራቸዋል። አብረን እናያለን። ረጋ ብላችሁ ተከተሉ። የመጀመሪያ ድምጾች ሀ ለ ነ ሀ መርዋኖቼ ሀ ብለናልፋለን መ ሰ ረ እዚህ ጋር ደግሞ ሁ ሉ ሁ ሙ ሱ ሩ። ወደ ቁልቁል መቆጠራችን በጣም ትልቅ አድቫንቴጅ ያለው ምን ላይ እንደሆነ ገብቷችኋል። ፊደላትን የጋራ ባህሪያቸውን ማወቅ እንችላለን። ፊደላትን የጋራ ባህሪያቸውን ለማወቅ በጣም አስፈላጊው ነገር ወደ ቁልቁል መቁጠር ነው። ልክ እኔ እንደምቆጥረው ወደ ቁልቁል ቁጠሩ። ሂ ሊ ሂ ሚ ሲ ሪ። አራተኛ ሀ ላ ሀ ማ ሳ ራ። አሁን እዚህ ጋር ምንም የተለየ ድምፅ የለም አይደል? ሁሉም አ አ አ የሚል ድምፅ አላቸው። ሌሎችም ልክ እንደዛው በተመሳሳይ ነው። አሁን አምስተኞች ላይ ስንሄድ፣ ሄ ሌ ሄ ሜ ሴ ሬ። ስድስተኞችም እንደዛው ህ ል ህ ትር ሰባተኞች ደግሞ ኦ የሚል ድምፅ ይኖራቸዋል። ሆ ሎ ሆ ሞ ሶ ሮ ሮ የመጨረሻ ማለት ነው። ሮ ከዛ ወደ ጎን ስንቆጥር ደግሞ እያንዳንዱ ፊደል ወደ ጎን ስንቆጥር ደግሞ እዚጋ፣ ሃ የመጀመሪያ፣ ሁ ሁለተኛ ቅጥያ ያለው ሂ ሶስተኛ፣ ሸፋፋ ያላት ሃ፣ ቀኝ እግሩ የደዘመ አራተኛ፣ ሄ አምስተኛ፣ ህ ስድስተኛ፣ ሆ ሰባተኛ። ወደ ኋላ ስንመለስ ደግሞ ሆ፣ ህ፣ ሄ፣ ሀ፣ ሂ፣ ሁ፣ ሀ፣ ሀ። ወደ ሁለተኛው ፊደል ስሄድ ለ

ሙ ሚ ማ ሜ ን ሞ ሞ ን ሜ ማ ሚ ሙ ነ። እዚህ ጋር በደንብ መያዝ ያለባችሁ ነገር ምንድን ነው? የአፍ እንቅስቃሴ የአፍ እንቅስቃሴ ላይ ትኩረት ማድረግ መቻል አለባችሁ። ምን አይነት እንቅስቃሴ ነው የሚኖረው? የሚለውን የአፍን እንቅስቃሴ መከታተል መቻል አለባችሁ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ፣ ላይክ እና ሸር እያደረጋችሁ፣ እንዲሁም በውስጥ መስመር መማር ለምትፈልጉ በኢሞ WhatsApp በቴሌግራም Telegram እዚህ ጋር በማስቀምጥላችሁ ስልክ የምታገኙ ነው የሚሆነው። በሳምንት አምስት ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ቀለል ባለ ሁኔታ በግሩፕ ወይም በግል ከጠዋት 12 ሰዓት እስከ ምሽቱ በኢትዮጵያ ስድስት ሰዓት ድረስ በኦንላይን እያስተማርን ነው የምንገኘው እናንተም በቀጥታ መደወል በኢሞ በዋትሳፕ በቴሌግራም የምታገኙ ነው የሚሆነው። አሁን እንቀጥል። እዚህ ጋር የምታዩት ደግሞ ሰ ንጉሱ ሰ ተብሎ ይጠራል። ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ

ቤተሰብ ዛሬ ያየናቸው ከሀ እስከ ረ ያሉ ፊደላትን ወደ ጎንና ወደ ቁልቁል በማንበብ የጋራ ድምፃቸውና የጋራ ቅርፃቸውም እንዲሁም ደግሞ አነባባቸው ምን እንደሚመስል እያንዳንዱን በግልጽ አይተናል። ስለዚህ እናንተም በዚህ መልክ በተለይ በተለይ ወደ ቁልቁል መቁጠር በጣም ትልቅ አድቫንቴጅ አለው። ለምን ብትሉኝ ወደ ቁልቁል በምንቆጥርበት ሰዓት የጋራ ድምፃቸውና የጋራ ቅርፃቸውን በግልጽ ማግኘት እንችላለን። ወደ ጎን ስንቆጥር ግን የአንድን ፊደል ብቻ ከአንደኛ እስከ ሰባተኛ ልንቆጥር ወይም ልናውቅ እንችላለን። ነገር ግን ወደ ቁልቁል ስንቆጥር የአንድ ፊደል ብቻ አይደለም፣ ምን ይዘው የሙሉ የሰላሳ አራቱ ፊደላት ሁሉ ማየት እንችላለን ወይም መያዝ እንችላለን። ለምን? የጋራ ቅርጽና የጋራ ድምጽ ስላላቸው። በተለይ ከአንደኛ እስከ አምስተኛ ፊደላት ያሉ በሙሉ ወደ ቁልቁል ስንቆጥራቸው የጋራ ባህር ያላቸው፣ ሁለተኞች ቀለበት አላቸው፣ ሶስተኞች ጫማ አላቸው፣ አራተኞች ቀኝ እግራቸው ይረትማል፣ አንደኞች ምንም ቅጥያ ቀለበት የላቸውም። አምስተኞች ደግሞ በቀኝ በኩል ቀለበት ይኖራቸዋል፣ ጫፍ ላይ ማለት ነው። ስለዚህ ይሄ የጋራ ባህሪያቸውን ለማወቅ ደግሞ የግድ ወደ ቁልቁል መቁጠር በጣም ትልቁና አስፈላጊው ነው ማለት ነው። አብራችሁኝ እስከዚህ ሰዓት ስለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ እናንተ ላይክ እና ሼር በማድረግ እንዲሁም ለሌሎች እህት ወንድሞቻችሁ በማዳረስ ተተባበሩ ዘንድ ከወዲሁ አሳስባለሁ። በድጋሚ የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ስትወጡ ስትጨርሱ ላይክ እና ሼር አድርጋችሁ ጨርሱ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።